ማርያም ቤዛዊት አትባልም የሚለው አነጋገር ዓለም እየተነጋገረበት ነው። ዓለምን አስደንግጧል። ዓለምን ከሽብር ላይ ሽብር እንዲጨምር አድርጓል። የመጽሐፍ ቅዱስ እያነበቡ መምህር የሌላቸው በሜዳ የተወለዱ ዘመናዊ አንሰባካያን ሲቸገሩ ሌላውንም ሲያስቸግሩ ይሰማሉ። ሳይረዱ ማስረዳት ሳይማሩ ማስተማር ውድቀት ነው። ማርያም ቤዛዊት አትባልም የሚለው አነጋገር ዓለም እየተነጋገረበት ነው። ለምን ሕገ ወጥ ስብከት ነው፣ መስመር የሌለው በቤተ ክርስቲያን በመላ ኢትዮጵያ ተነግሮ የማይታወቅ ጊዜን ተመልክተው በጊዜ ለመጠቀም የአጋጣሚ ስብከት እንጂ ጉሳተ ልብ ይባላል። ተሰውረ ሲሆን ጊዜ አገኘን መስሏቸው ጥፋታቸውን ለመግለጥ አድባራት፣ ገዳማት፣ ህዝብ፣ ሊቃውንት በከፍተኛ ደረጃ ነው የሚነጋገርበት። ስለዚህ ይህም በተመለከተ ጥቂት አስታውሳለሁ። ትእዛዙን ለማክበር ነው።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

በመንፈስ ቅዱስ መሪነት ሊቃውንት በየዘመናቸው በቤተ ክርስቲያን ላይ የተነሳውን ችግር ለማክሸፍ አንገታቸው ለተሳለ ሰይፍ እየሰጡ ደማቸውን እያፈሰሱ እስር ቤት፣ ጨለማ ቤት ገብተው የተሰቃዩበትን አጀንዳ ነው የያዙ ነው። ስለዚህ ሰማይን ከነሰራዊቱ ምድርን ከነልብሱ ለመሸከም በእግዚአብሔር መራጭነት ጠባቂነት የዲያብሎስን መርዝ ነቃቅሎ ለማጥፋት እግዚአብሔር ይህን ዓለም ከቁጣ ወደ ትግስት ከመዓት ወደ ምሕረት ተመልሶ የአዳም ቀኖና ካለፈ በኋላ አምስት ሺህ አምስት መቶ ዘመን የጨለማ ጉዞ ሲያልፍ ሁር አብስራ ለወለተ ሐና ተብሎ በእግዚአብሔር ቃል የተጠራው የተላከው መላከ ሰላም ቅዱስ ገብርኤል ክንፎቹን እያማጣ ብርሃን ለብሶ ብርሃን ተጎናጽፎ የብርሃን አበባ ይዞ አለመጸልመት ያ ፍጡርና ፈጣሪ የተለያዩበት የዲያብሎስ መንግስት ስራውን የሰራበት በደም ስር ገብቶ አለምን ያፈናቀለበት የአምስት ሺህ አምስት መቶ ዘመን የጨለማ ጉዞ የተወገደበት ነው። አስተጋባተን እግዝእትነ ቅድስት ድንግል ማርያም እንዘ ውስተ ጽልመት አለነ በጨለማ በድንቁርና በቁራኝነት የፍጥኝ ታስረን ከጨለማ ወደ ጨለማ ከነጻነት ወደ ጉስቁልና ተማርከን የገባንበት የአምስት ሺህ አምስት መቶ ዘመን ጨለማ ጉዞ የተወገደበት ምስጢር ነው የምንነገረው። ዲያብሎስ የበተነውን የአዳም ዘር በሙሉ ቅዱስ ድንግል ማርያም ሰብሳቢ ሆነችን ብሏል ሊቁ ኢራቅሊስ። መነጋገር ጥሩ ነው፣ መተዋወቅም ጥሩ ነው። የወዳን አለመገናኘታችን ነው። ቅናቱ፣ ምቀኝነቱ፣ ተንኮሉ፣ አድመው ብጥብጡ እዚህ አድርሶናል። የዲያብሎስ መርዝ እኮ ገና አልተነቀልም። ገና እኮ ነው መርፌ የሚወጉትም አይለቅ። ሊቃውንት በየ ዘመናቸው የግጥማቸውን ችግር ለማስወገድ የክርስቶስ ፍጡር ባህሪውና ያልተፈጠረ ባህሪው ሀብሩ ባህዱ ተዋህዶ አንድ አካል አንድ ባህሪ በሚሆን አንድ ናቸው አንድ ሆኑ ይላል። ባህሪ ቃል ባህሪ ትስብእት ያለመጣፋት በታቅቦ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 ለመረዳትም ለማስረዳትም መማር ያስፈልጋል። እውቀት በስልጣን አይደለም። ስልጣን ለማደራጀት ብቻ ነው። መምህራን የት አሉ ነው? እውነተኞች መምህራን የለም። ገና እኮ ነው ችግራችን። ገና ነው። ባህሬ ቃል ባህሬ ትስበት ሳያቀልጠው ባህሬ ትስበት ባህሬ ቃልን ሳይውጠው ባህሬ ቃል ርቀቱን ምጥቀቱን ኃያልነቱን ቀዳማዊነቱን አስገኝነቱን ኃይሉን እንደያዘ ባህርይ ትስሪትም ግዙፍነቱን ደካምነቱን ውስንነቱን ደካምነቱን እንደያዘ በታቅቦ አንድ አካል አንድ ባህርይ ሆኑ። ሙሴ በደብረ ሲና ባየ ዕፀ ጳጦስ ላይ ሀመልማሉ ከነበልማሉ ነበልማሉ ከሀመልማሉ ሳይለይ ነበልባሉ ሀመልማሉን ሳያቃጥለው ሀመልማሉም ነበልባሉን ሳያጠፋው አየ። ይህንን እነ ቅዱስ ቄርሎስ እነ ቅዱስ ኤፍሬም አብራርተው በሚገባ አስቀምጠውታል። ወሊት ሚያሰይል በእንቆ ባህርይ ስጋሁ በስጋሁ ስጋሀ በስጋሁ ወብርሃና በመለኮቱ እንግዲህ ታች እንቆ ባህርይ በፀሐይ ጸዳል ነው የምትወልደው። ወፈብር ጋና ምትባላለች። ኤፍሬም ተርጉሞታል፣ አብራርቶታል ባስሊዮስ ዘአንጾኪያም አጽድቆታል። ወፈ ብርጋና የምትኖረው በጥልቁም ሀይቅ ውስጥ አዝዋሪት የሚባላለ ዝብድግ የሚባላለ በዚያ ውስጥ ነው የምትኖረው። የባህሩ ቅዝቃዜው አዜው ሲከብዳት ከባህሩ ወታ ሽቅ ወደ ሰማይ ወደ አየር ወታ በስድስት በሰባት ሰዓት ሙቀት ፍለጋ አፈማሂ ፆኗን ገልጣ ክንፎቿን ዘርግታ በአየር ላይ ትቆማለች። ከፀሐዩ ሙቀት ከፀሐይ ግለት ሙቀት ትሰማለች። ከነፋስ ግዘፍ ትነሳለች። በዚህ አድርጋ እንቁን ትጸንሳለች። ሰንሳ ተመልሳ ወደ ሃይቁ ትገባለች። እንቁን የምትወልደው ከሃይቁ ውስጥ ነው። በየተርጓሚው ይታተታል። እዚህ ግን በገጸ ንባብ ነው ያለው። ዘር የለውም፣ ሩካቤ የለውም። ለትስብእትና ለመለኮት አንድ አካል አንድ ባሕርይ ለመሆን በቱ ድንግልና መጸነስ፣ በቱ ድንግልና መወለድ ከወለዱ በኋላ በድንግልና ጸንቶ መኖር። ቅዱስ ያሬድ እንደተገለጸለት አንጽሖ ጋር ቅዱሶች ሀደረ ላይ ብዙ ጊዜ እዝል ከመጣ ይህን ሳያወሳ የሚሄድ ነገር የለም። ይህ የተሰወረባቸው ብዙ አባቶች አሉ። እንዲ ንባብ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 እሱም ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ እናትና ልጁ ስጋ ተዋሂደዋል። እህል ውሃ በሚቀምሱበት ጊዜ ስንዴ ወይም ወይን እሸት ይመገቡ ነበር። ይመገቡ እንጂ ሰብአዊ ባህሪያቸው እንደኛ ተለውጦ ከአካላቸው የሚወጣ ነገር የለም። ለምን ባህሬ መለኮቱ ያቃጥሉ በላበት ጠፋ ነበር ይላል። እኛ የበላ ነው የጠጣ ነው ተለውጦ አሰሩ ወጥቶ ይወድቃል። ንጥሩ በደም ስር ገብቶ ኃይል ይሆንናል። ደካማ ስለሆነ ነው። እነሱ ግን ብዙ ስጋ የሚዋሃዱም የሚዋሃዱ ሰው መሆናቸውንም ለማረጋገጥ ቢበሉም ቢጠጡም መንፈስ ቅዱስ አቀባም ከርሰ እማ ይላል። ከእናቷ እማ የተባለችም ደግሞ ሔዋን ናት። አና አይደለችም። ከሔዋን ከእናቷ ወይም ከአባቷ ከአዳም ባህሪ ጀምሮ ንጽሐ ጠባይ አልተለወጠባትም። ንጹህ ይትዘር የምትባለውም ለዚህ ነው። ስለዚህ ንጽህና ቅድስና ሀብቷ ነው ሰማያዊ በቅዳሴውም ሀብት ሰማያዊ ለማርያም ድንግል ይላል ሰማያዊ ሀብት ሰማያዊ ንጽህና ቅድስና ለድንግር ማርያም ሰቶታል። ለቅዱስ ሚካኤል የአማላጅነት የተላላችነት ሀብት ሲሰጠው ለእሷ ደግሞ ሰባቱን ሰማያት አልፎ ከአብ ከወልድ ቅዱስ ፊት መቅረብ ሰማያዊ ሀብት መሰጠት ሀብቷ ነው። መማር ያስፈልጋል። መስማትም ያስፈልጋል። መመራመርም በሚገባው ያስፈልጋል ። ወኮነ ሰማይ አለመ ዓለምኒ ሰማይ በለተ ልደት ሰማይ ምድር ሆነ፣ ምድርም ሰማይ ሆነ። ጽራርያም ጎል ሆነ፣ ጎልም ጽራርያምን ሆነ። እስመ እግዚአብሔር ከሆነ ሰማ በታይቱ በምላት በጌትነት በአምላክነት ክብር ጸንቶ ይኖር የነበረ እግዚአብሔር በዚህ ዓለም ሰው ሆኖ ተገለጠ። ወለሰብኒ አንበሮ ሳራየም ተዋርዶ ተሰዶ አንጦሮጦስ ወርዶ ዲያበሎስ ተጫውቶበት ማርኮት ተቆራኝቶት ይኖር የነበረ ስጋ አካለ ቃልን ባህር የቃልን ተዋሂዱ ክቡር ቅዱስ አምላክ ሆኖ መጽራርያም ታየ። አስተሬው በሰማይ ኮነ ይላሉ መዘምራ ነው። አትሎም እንዴ አስተሪዎ በሰማይ ኮነ ተሰዶ ተዋርዶ ተባሮ የነበረው የአዳም ስጋ በተዋህዶ ተቃል አንድ አካል አንድ ባህሪ ሆኖ የአምላክነት ክብር ስላገኘ በጽራሪያም በመንወረጽ ብርሃን ተገለጠ።

አምላክ ለሆነ ስጋ ከአብ ከመንፈስ ቅዱስ ጋር ምስጋና ተገባው። ጨርሻለሁ።